የውይይት መድረኩን የመሩት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ ባላቸው ፕሮግራሙን በሁሉም ዘርፍ ምርትና ምርታማነትን ከማሻሻልም ባለፈ የገበያ ትስስርን በማጠናከር ረገድ ከፍተኛ አስተዋጽኦ ማበርከቱን ተናግሯል። ፕሮግራሙ አዳዲስ ቴክኖሎጂዎችን ማስተዋወቅና የማስረጽ ለአርሶ አደሮቹ ግብዓት በማቅረብ በሁሉም ዘርፍ የኤክስቴንሽን ድጋፍ ማድረግ፣ የመስኖ መሰረተ ልማት ዝርጋታና አጠቃቀምን በማሻሻል የግብይት ማዕከላትን በመገንባት ገበያ ትስስር በማሻሻል እንዲሁም የአቅም ግንባታና ስራ ድል ፈጠራ ላይ አበረታች ተግባራትን እያከናወነ መሆኑን የቢሮ ኃላፊው ተናግሯል። ሌማትን መደገፍ ላይ በከፍተኛ ሁኔታ ነው ፕሮጀክት ፕሮግራሙ እየደገፈ ያለው ከወረዳዎቹ ከዞኖቹ ጋር ተነጋግረን በዛ ነው እየተደገፈ ያለው። የሳክሲስ ስመን አንዱ የሌማት ትሩፋት ስራ ነው። አምስት ሺህ እናት ላሞችን ማዳቀል ወይም ማለት የሌማት ትሩፋት ስራ የሚደግፍ ነው ሶ በየአካባቢ ቀፎም ገዝቶም ሌላም ሌላም ነገር ላይቭሊሁድ ላይ የሚሰሩ ስራዎች አሉ። እነዚህ እነዚህ ዞሮ ዞሮ አብዛኛው ቀድም የላይቭ ስቶክ ፓርት ላይ የሚከናወኑ ስራዎች ከሌማት ጋር የሚገናኙ ናቸው። ዞሮ ዞሮ ግን በመንደር እዚህ ከተሞች ላይ በሼዶች ላይ የሚደረጉትንም ድጋፍ አቀላቅፎ መቀጠል አለበት የሚለው አሁንም ተስፋ አድርገን የምንሰራው ከኤፍስር ፒካ ስለሆነ ትክክለኛ እይታ ነው የሚለውን ተጠናክሮ መቀጠል አለበት። በባለፉት ዘጠኝ ወራት አምስት መቶ ሰማኒያ ሰባት ሄክታር መሬት በአነስተኛ መስኖ ለምተው አንድ ሺ ሶስት መቶ ሰላሳ ሁለት አባወራዎችን ተጠቃሚ ማድረግ መቻሉ የተገለጸ ሲሆን በገበያ ትስስርም አርባ ሰባት ሺ አምስት መቶ ሀምሳ ስምንት እንስሳትን መገባየት የሚያስችል ሶስት የእንስሳት ግብይት ማዕከላትም መገንባቱንም ተመላክቷል። ፕሮግራሙ በክልሉ በስድስት ዞኖችና አስራ አምስት ወረዳዎች ሶስት መቶ ስልሳ ስምንት ቀብሌዎች ላይ የሚተገበረው ና ሰፊ ህብረተሰብን ተጠቃሚ የሚያደርግ በመሆኑ ለበለጠ የህብረተሰብ ተጠቃሚነት በየደረጃው ያሉ የባልደረሻ አካላት ቅንጅት ወሳኝ መሆኑን በክልሉ ግብርና ቢሮ የምግብ ስርዓት መጠናከሪያ ፕሮግራም ስራ አስኪያጅ አቶ ወንደስን ሁሴን ተናግሯል። በባለፉት ዘጠኝ ወራት በፕሮግራሙ የበጀት ድጋፍ የተሰሩ በርካታ ስራዎች አሉ። ፕሮግራሙ በዋናነት ያው አላማ ያደረገው የማይበገር ወይም ሊቋቋም የሚችል የምግብ ስርዓትን ማጠናከርና የምግብ ዋስትና ችግር እንዳይፈጠር የቅድመ ዝግጅት ላይ ትኩረት አድርጎ የሚሰራ ፕሮግራም ነው። አጠቃላይ ኤክስቴንሽኑን ድጋፍ የሚያደርግ ሲሆን በዚህ ስር እንግዲህ በርካታ ስራዎችን በተለይ ከአቅም ግንባታ ስልጠና ጀምሮ የአርሶ አደር ሰርቶ ማሳያዎችን በአርሶ አደር ማሳ ላይ እንደዚሁም በአርሶ አደር ማሰልጠኛ ማዕከል ላይ በርካታ ሰርቶ ማሳያዎችን በመስራት ባለፉ ዘጠኝ ወራት የእቅዳችንን ዘጠናና ከዘጠና ፐርሰንት በላይ መፈጸም የቻልንበት ነው። አብዛኛዎቹ የመስኖ ፕሮጀክቶችን በማጠናቀቅ ወደ ልማት የገባበትና የተወሰኑ የተቀሩትም ቢሆኑ በመጠናቀቅ ደረጃ ላይ ያሉና በዚህም በተጠናቀቁ የመስኖ ፕሮጀክቶች ወደ 587 ሄክታር መሬት ባለፈው ዘጠኝ ወራት ማልማት በውይይቱ ላይ በፕሮግራሙ አበራታች ውጤት እየተመዘገበ መሆኑን የግብርና ባለሙያዎች አቅም ግንባታ በእንስሳት ፍጤና አያዝ አያያዝና ጥራት ላይ በመሬት አሲዳማነት ዘርፍ ላይ በማርና ቡና ምርትን መጨመርና ጥራት እንዲሁም በግብይት ማዕከላት ግንባታ የግንባታ ዲዛይንና ግንባታዎችን በጊዜ ጀምሮ ከማጠናቀቅ አኳያ በሴቶች ተጠቃሚነት ላይ በትኩረት መስራት እንደሚያስፈልግ የስትሪንግ ኮሚቴ አባላት አንስቷል። በተለይም ሴቷን በተለያዩ ዘርፍ ተሰማርታ የልማቱ ተጠቃሚ እንድትሆን ሳይሆን የተጀመረው ጥረት የበለጠ እንዲጎለበት ቅንጅታዊ ስራን መጠናከር እንደሚገባ የክልሉ ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ገነት መኩሪያ በሰጡት አስተያየት ገልጿል። በጣም በተቀናጀ መልኩ ሴቶችን ተጠቃሚነት የሚያሳይ ወደ ውጤትም የመጣ ሴቷ በኢኮኖሚ ኤምፓወር የሆነችበት የራሷን ሀብት ያፈራችበት ልጆቿ የምታስተምርበትና በደንብ አድርጋ የተረዳችበት አቅም የገነባችበት ፕሮጀክት ነው ነው የክልሉ አብይ ኮሚቴ በምግብ ስርዓት መጠናከሪያ ፕሮግራም የ2017 የዘጠኝ ወራት አፈጻጽም ግምገማና የ2018 ጠቋሚ እቅድ ላይ ለተነሱት ጉዳዮች ከመደረኩና ከሚመለከታቸው አካላት ምላሽ ለማብራሪያ በመስጠት ተጠናቋል።